ሰላም ሰላም እንዴት ናችሁ ሰላም ናችሁ እኔ በጣም ደህና ነኝ አልሀምዱሊላ እናንተ እንዴት ናችሁ እንደምታውቁት ያው እኔ የሆነ ማስታወቂያ ሰርቼ በሆነ ኢንኬዝ ካልሸጥኩኝ እናንተ ትናደዱብኛላችሁ አሁን ግን ይሄንን አሁን ገብቼ ነው የሚሸጠው እንዳትናደዱ አታዩትም አታዩትም ልብ ቅርጾን እዩት ልብ ቅርጾን እንዴት አባቱ እንደሚያምር በጣም ብዙ ሰው ነው ይህም ልብ ቅርጽ የሚወደው ሀያ አንድ ካረንት ባህሬ ነው በዛ ላይ በደና ገመድ ነው ያለው ሀያ አንድ ካረንት ባህሬ ነው ፕራይሱ ስንት ነው ልስትሉ ለጠበቃችሁ ሁለት ሺህ ድርሃም ነው በዛ ላይ ደግሞ ይሄንን ስትገዙ ይሄን ብቻ ስትገዙ ዘጠኝ መቶ ሀምሳ ሰባት ሺህ ብር ሽልማት እንዳላችሁ አስቡት ዘጠኝ ብር ኩፖን አላችሁ። ምንም አይነት ወርቅ ስትገዙ ውስጥ ተሸላሚ ነው የምትሆኑት። ኢድ ላይ ነው የሚወጣው ሃዲያው ወርቁን ያው ሁ በማሳየት አይናችሁን አደግ የሚያዋለው ነው። ዛሬ ዘጠኝ ብር በሁለት ሺ ወርቅ ገዝታችሁ መሸለም ትችላላችሁ። ሀያ ካራንት ባህሪ ነው። ሁላችሁን መልካም እድል ባይ ባይ። ሰላም ሰላም፣ ናቸው ሰላም። ይሄኛውን ሴት አሁን የምታሳዩትን የማሳያችሁን ሴት ኦ፣ ማይ ጋድ! ትእዛዝ ነው፣ አሜሪካ የሆነትና ከዘች 69 ግራም ነው። ካለገመዱ ይወት ማይስ እንዴት አባቴ እንደወደድ ከአሜሪካ ነው የያዘዘችው። ወደ አሜሪካ ነው የሚላከው። እንዴት አባቱ አያምረው ደግሞ አተር ገመድ ሲደረግለት አሰብኩት። ከዚህ ካነሰ መሰራት አይችልም ይሄ ይሄ ከዚህ ካነሰ እንዴት አባቱ እንደሚያምር ሀያ አንድ ካረንት ባህሪ ነው። ልጆች ወርቅ ንብረት ነው ሀብት ነው፣ ግዙና አስቀምጡ። በጣም ነው የወደድኩት። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ አልሐምዱሊላህ። ይህ ይሄ የምታዩት የአንገት ሀብል እንዲህ የሚያምር 21 ካራንት ባህሬን 2820 ድርሃም ብቻ ነው ያለው። ሶስት ፍሬ ነው፣ በትእዛዝ ነው የተሰሩት። ሁሉም ማዛንቲን ናቸው። እንደምታዩቸው አጫዋታቸው ሌዘር ይባላል። ይሄኛው ሌተስት ነው፣ ማሽን ነው የሚሰራቸው። 21 ካራንት ባህሬን ነው የምታጌጡበት፣ እንዲሁም ለሀብትነት ብታስቀምጡት፣ ኤኒ ታይም በየትኛውም ሀገር መሸጥ መለወጥ የምትችሉት ፉል። ካራንት 875 ነው እንግዲህ የምንገኘው አላይን ባስቴሽን ጀርባ ነው። በአካል መምጣት ምትፈልጉ እሳዩ። ካልሆነም ደግሞ በኦንላይን ማዘዝ ላይቭ ላይ ስገባ ትችላላችሁ። ሁለት ሺህ ስምንት መቶ ሀያ ድርሃን ብቻ ነው። ሀያ አንድ ካረንት ባህሬ ነው። እንዳይመልጣችሁ ግራም ዲቴሉን ለማወቅ ላይቭ ላይ ስመጡ ጠይቁኝ። እነዚህ ሶስት ፍሬዎችን ብቻ ለማግኘት ወደ አዲስ አበባ ትልካላችሁ። አሁን እንልካለን፣ ወደ አሜሪካ እንልካለን። ሁሉም ሀገራቾች ዲሊቨሪ አለን። ያው ዲሊቨሪው ካልተወደደባችሁ አዲስ አበባ ኔክስት ዊክ አለን ማዘዝ ትችላላችሁ። ሀያ አንድ ካረንት ባህሪ ነው። ሁለት ሺህ ስምንት መቶ ድርሃን ብቻ ነው ሺፒንግ